በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰኒው ለመስከረም በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስከረም 22 በዚች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስና እህቱ አክሱ በሰማዕትነት አረፉ። ለቅዱስ ኮቶሎስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉሥ ሳቦር እሳትን የሚያመልክ ነው ብዙዎች ምዕመናንን ስለሚያሰቃያቸው ክብሪግባውና ግባውና የክርስቶስን ስም ይጠራ ዘንድ በዚያ አውራት የደፈረ የለም። ይህም ጣጦስ በአንዲት አገር ላይ ገዢ ነበር። እርሱ ክርስቲያን እንደሆነ በንጉሡ ዘንድ ወነጀሉት። ንጉሡም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳሩን ያረጋግጥ ዘንድ ሌላውን መኮንን ወደርሱ ላከ። ሁለተኛም ክርስቲያንን ያገኝ እንደሆነ ጽኑ ስቃይ እንዲያሰቃይ አዘዘው። የንጉሡ ልጅ ኮቶሎስም ይህን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለባት ወደዚያች አገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉሥ እንደወነጀሉት እንዲሁ ክርስቲያኑን አገኘው። በዚያንም ጊዜ የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉ ታዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በእሳቱ ላይ ማተበ። እሳቱም ወደኋሊት ተመልሰው ጠፋ። ኮቶሎስም ይህን ታምር ባየ ጊዜ እጅግ አድንቆ ጣጦስን ወንድሜ ወይን ስራዬ እንዴት ተተማርክና? ወካለው ጣጦስም፣ ከስራ አይደለም፣ ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖት የድንቅ ታምር እንጂ ብሎ መለሰለት። ኮቶሎስም ይሄን እኔ በክርስቶስ የማምን ከሆንኩ እንደዚህ ልሰራ እችላለሁን? አለው። ጣጦስም እንዲህ ብሎ መለሰለት፣ በእርሱ ካመንክበት ከዚህ የሚበልጥ ታምራት ታደርጋለህ። በዚህ ዓለም ጊዜ ቅዱስ ኮቶሎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። በዚያን ጊዜ የምነበልባሎ እጅ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ኮቶሎስም ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደኋላ አስራ ሁለት ክን ተመለሰና ጠፋ። ከዚህም በኋላ መኮኑ ለንጉሥ ሳቦር ከመኮኑኑ ከጣጦስና ከልጅ ኮቶሎስ የሆነውን ሁሉ ጻፈ። ንጉሱም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስንም ራሱን በሴፍ ቆረጠውና የሰማዕትነት አክሊልን ተቀበለ። ልጁ ቅዱስ ከቶሎስን ግን ጽኑ ስቃይን አሰቃየውና ደግሞ እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረው። እህቱም አክሱ ወደ እስር ቤት ወደ እስር ቤት ወደ እርሱ መጣች፣ ወደ ቀድሞ ስራው እንዲመለስ ትሸነግለው ዘንድ አባቷ ልኳታልና። እርሱ ግን እህቱን ገስጻት፣ መከራት፣ የቀናች ሃይማኖትን ማስተማራት። ያን ጊዜም ከስህተቷ ተመለሳ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት። እርሷም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲያለችው አባቴ፣ ወለንና ለወንድም ለኮቶሎስ የሆኑ ለአንተ ቢደረግ ይሻልሃል። ክብር ይግባውና ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር ፊት ከሰጠች ድረስ ጽኑ ስቃይን እንዲያሰቃዩ ታዘዘ። በዚህ ምስክርነቷን ፈጽመ የሰማዕትነት አክሊል ተቀበለች። ወንድሟ ቅዱስ ኮቶሎስን ግን በፈረሶች ጅራት ውስጥ አስረው በተራራዎች ላይ ያስሮጧቸው። ስጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪ እጅ ሰጠ። ይቀረ ስጋውንም ወደ ሶስት ቆራርጠው የሰማይ ፎች ይበሉ ዘንድ በተራራ ላይ ጣሎት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የህይወት አክሊልን በመንግስተ ሰማያት ተቀበለ። ወታደሮችም ሲመለሱ የሰማዕታትን ስጋ የወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትና ዲያቆናትን እግዚአብሔር አዘዛቸው። እነርሱም በሌሊት ሂደው የቅዱስ አያርን ሰማዕታትን ስጋቸውን ወስደው በታላቅ ክብር ገነዟቸው። እንደ በረዶም ነጩ ነው አግኝተዋቸዋልና የመከራ ወራትም እስቲፈጸም ድረስ በመልካም ቦታ ኖሯቸው። ከዚያም በኋላ የአማረች ቤተ ክርስቲያን ተሰርታላቸው የቅዱሳን ስጋቸውን በዚያ ኖሩ። ከስጋቸውም ድንቆች ታምራት ተገለጡ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑ ለዘላለም አሜን። ሰላም ለኮቶሎስ እህዋ አክሱ ብጽሕት ወፍቁረጣጦ ሰማይት ሱባተ በመስቀል ትምህርተ ህይወት መጠናሰርቱ ወክሌቱ በእምነት። ወደ ምኩናን ሰሰለ እሳት በዝችም ቀን የከበረ ዮልዮስ በሰማዕትነት ያረፈበት መታሰቢያ ነው። ይህም ቅዱስ አትፋስ ከሚባል አገር ነው። ክብሩ ይግባውና ጌታችንም ስለ ቅዱሳን ሰማዕታት ለስጋቸው እንዲያስብ ገላቸውንም እንዲጽፍ ስጋቸውንም ገንዞ እያንዳንዱን ወደ አገራቸው እንዲልክ ያቆመው ነው። እግዚአብሔርን በመኳንንቱ ልብ መታወርም ስላመጣ ለሰማዕታት ይህን ያህል በጎ ስራ ሲሰራ ምንም ነገር አይኖርጉትም። ስለ ጣዖት አምልኮ የማያስገድሉትም ነበር። ጽፈትም የሚያውቅ ሶስት መቶ አገልጋዮች አሉት። እነርሱም የሰማይታትን ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማይታትን ያገለግላቸዋል። በቁስላቸውም ውስጥ መድኃኒት ያደርግላቸዋል። ሰማይታትም ይመርቁታል። እንዲህ ብለውም ትንቢት ይናገሩበት ነበር። አንተም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስም ደም ይፈስ ዘንድ አለ። ከቅዱሳን ሰማይታትም ጋር ትቆጠራለህ የካዲው ዲዮቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ውለውስን ከቅዱሳን ሰማዕታት ቁጥራቸው አንድ ሊያደርገው ወዶ ቅዱሳን ሰማዕታትም ትንቢት እንደተናገሩለት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብጽ አገር ወደ ሆነችው ደገም ወደ መኮንኑ አርማኒዎስ እንዲሄድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አዘዘው። ወዲያውኑ ተነስቶ ወደዘ ከዚያም ደርሶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንንም ታላቅ ስቃይን ብዙ ጊዜ አስተቃየ፣ እግዚአብሔር የሚያለጥፋት በጤና ያነሳው ነበር። ከዚህም በኋላ ምድር አፏን ከፍታ ጣዖታትን ትውጣቸው ዘንድ ቅዱስ ዮሊዮስ ክብር ይግባውና ወደ እግዚአብሔር ጸለየ። ወዲያውኑ አፏን ከፍታ ሰባ ጣዖታትን፣ መቶ ሰላሳ የሆኑ ካህናቶቻችሁን ዋጠቻቸው። በዚያንም ጊዜ ቅዱስ ዮሊዮስን አምጥተው ለአማልክት በግድ እንዲሰግዱ መኮንኑ አዘዘው። ጣዖታቱ ግን ከክህነታቸው ጋር ጠፍተው አግኟቸው። በዚህ ያሉ ህዝቦችም ይህን አይተው እጅግ አደነቁ፣ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። መኮንኑ አርማኔዎስም ጣዖታቱ ከካህናቶቻቸው ጋር እንደጠፉ ባየ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቅዱስ የወሌው ስም ጋር ወደ አትሪው ሄደውን በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። የአትሪም መኮንን ግን ቅዱስ ዮልዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብረ ይግባውና ጌታችንም ያለ ጥፋት ያነሳው ነበር። በአንዲት ዕለትም የጣዖቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸለሟቸው፣ መምራቶችና በስዕሎችም ዘንባባም አስጊጧቸው፣ በመንግስቱም መጥተው ባላቸውን ለማክበር በዋዜማው አዘጋጅተው የጣዖታቱን ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ ዮሎ ስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያንም ጊዜ ጌታችን መላኩ ሁልኩ የጣዖታቱ ራሶቻቸውን ቆረጠ፣ ፊቶቻቸውንም በፍም አጠቆረ፣ ሽልማቶቻቸውና ዘንባዊ የጣዖቱን ቤት ስርዓት ሁሉ አቃጥሎ አጠፋ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው ባለ ሊያከብሩላቸው በከበሩ ልብሶች ተሸልሞ ሲመጡ ተጎሳቅሎ ጠፍተው አዩቸው። የጣዖቶቻቸውን ደካማቸውን አወቁ እንዲህ ማሉ፣ ለአማልክቶቻችን ራሳቸውን ማዳን ያልቻሉ እኛን ያድኑ ዘንድ እንዴት ይችላሉ? ይህንንም ተናግረው ከአትሪ መኮንን ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ዮልዮስ ጧ ወደሚባል አገር ሄደ። ከእርሱም ጋር የጉምዲ መኮንን የአትሪ መኮኑን አሉ። የጧ መኮኑ ወደሆነው ወደ እስክንድሮስ ቀርቦ በፊቱ ክብር ግባውና በጌታችን ስም ታመንና እንዲያለው ገድሌን ፈጽምልኝ ራሴንም እንዲቆርጡ ዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እንዲሄድ። እስክንድሮስም ምን ያላሰቃይም በአንተ ላይ ምንም ክፉ ነገር አላደርግም አለው። ቅዱስ የወለው ስም አምስት መቶ የሚሆኑ አገልጋዮቹን ሰይፎቻቸውን መዘው እስክንድሮስ እንዲያስፈራሩ ታዘዛቸው። በዚያን ጊዜ በእስክንድሮስ ላይ ተነስተው ለክብር ባለቤት ክርስቶስ ምስክሮች እንሆን ዘንድ የሁላችንም ራሶቻችን እንዲቆርጡ ካላዘዝክ እኛን ገር ላለናሎት ዳግመኛ መርኩስ መንፈስ እንዲጫንበት ቅዱስ ዮልዮስ አዘዘው። ወዲያውኑ በመኮንኑ በእስክንድሮስ ላይ የተጫነበት። በዚያንም ጊዜ ራሶቻቸውን ይቆርጧቸው ዘንድ በጽሁፍ አዘዘው። ዶንም ቅዱሳን ሰማዕታት ቆረጧቸው። ሊም ቅዱስ ዮልዮስ ልጁም ቴዎድሮስ የከበረ ወንድም ዮንያስ አምስት መቶ አገልጋዮች የጉምዲና የአትሪ መኮንኖች ብዙዎች ህዝቦች የሁሉም ቁጥራቸው አንድ ሺህ አምስት መቶ ነው። በዚያች ቀን ከቅዱስ ዮልዮስ ጋር በሰማይትነት የሞቱ ናቸው። የሰማይትነት አክሊን በመንግሥተ ሰማያት ተቀበሉ። የቅዱስ ዮልዮስን የልጁንና የወንድሙን ሥጋን አንስተው ወደ እስክንድርያ አገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና ትውልድ ግን አቅፋ እስከሚባል አገር ነው በአማረ ቦታ ውስጥ ማኖሯቸው ከዚያም በኋላ የአማራች ቤተ ክርስቲያን ሰሩላችሁ። ከእርሳቸውም ታላላቅ ውድጎች ታምራት ተደረጉ። ለእግዚአብሔር ምስጋና ይሁን እኛንም በሁሉ ሰሞታ ጸሎት ይማረን። በረክታቸውም ከእኛ ጋር ትኑ ለዘላለም አሜን። ሰላም ለከ መፍቀሬ ምጽዋት ብእሲ ላይ ለነገዶ ላይ ለፈላሲ ነጸንክያከ የኦሊዮዝ አቅፋሲ ታበኒ መድኃኒት ተደዌ አጢያዝ ዘይጠሲ

አውደ ይደምሩ ውስጥ ተውልቆ በዘዚህ አነ ፍቅዶ ዘዩደሲዩ ምኔነ ውፅዋ አሃደ በዚችም ቀን የሰማያት ባህላን መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰውን ከአባቱ ሴት ልጅንም ከእናቷ ለያይ ዘንድ መጥቻለሁ እና ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከኔ ይልቅም ወንድ ልጁን ወይም ሴት ልጁን

ጥርጥሬ የለባት ሃይማኖታቸው ከእኛ ጋር ትኑር ለዘላለሙ አሜን።